በስደት ለስምንት ዓመት የገነባሁትን ትዳሬን ሕይወቴንም ገንዘቤንም፣ አቅሜንም፣ ጉልበቴንም ኢንቨስት ያደረኩበት ትዳሬ ወደ አገሬ ለመግባት ስድስት ወር ሲቀረኝ ብዙ ነገሬን የሰጠሁበት የኖርኩበትን ትዳሬን ያመንኩት ውድ ባለቤቴ ከልጆቹ ጋርና ከሚስቱ ጋር ቪዲዮ ቀርጾ ወሰታልኝ። በአረብ ሀገር እህቶቼ ከኔ ተማሩ ብላ በማህበራዊ ድህረ ገጽ እያበደች ነው ልጅቷ። የዚች ልጅ ህይወት አደጋ ላይ ነው አውቃለሁ። ብዙ እህቶቻችን ወይ ደግሞ ብዙ ወንድሞቻችን፣ ብዙ ተመልካቾች እሰየው፣ ደግ አረገሽ፣ ለምን ሰጠሽ የምትሉ አጠፉም። አብዛኛውን ጊዜ በአረብ ሀገር ሴቶች ደካማ ልብ እየገባችሁ የአረብ ሀገርን ሴት ለመጉዳት ወደ ኋላ አትሉ ። ሁላችሁም ቢሆን እሰየው ነው። የአረብ ሀገር ሴቶችን ችግራቸውን አትረዶላቸውም። አንድ ሰው የአረብ ሀገር ሴት ችግር አይረዳም። ሁሉም ጣቱን የሚቀስረው መረማመጃ የሚያረጋት የአረብ ሀገር ሴትን ነው። ይቺ ልጅዮ አምነዋለች። ስምንት አመት ለፍታበታለይ። ኢንቨስት አድርጋለይ። ጉልበቷንም ሁለንተናውን አፍስሳበታለይ። ይህን ኑሮ እሱ ግን የራሱን ህይወት እየኖረ ልጆቹን እየወለደ ለመግባት ስድስት ወር ሲቀራትኝ ቪዲዮ ቀርጾ ልኮላታል። ይቺ ልጅዮ በስደት ሀገር ላይ አሁን ከፎቅ ላይ ብትወረወር ታንቃ ብትሞት መኪና ቢሄድባት ማን ነው ተጠያቂ? እሷን እንደምታደርጉ አልጠራጠርም። እንደዚህ የምታደርጉ ወንዶች ምን አይነት ህሊና ቢኖራችሁ ነው እሺ? ገንዘቧንም ብላ ሁለንተናዋን ቀማ። ነገር ግን ያ ሳያንስህ ደግሞ ቪዲዮ ቀርጸ እንድትልክላትስ ምን አይነት ነጻነት፣ ምን አይነት ህሊና ፈቅዶልህ ነው? ምን አይነት ስብእና ቢኖርህ ነው? ምን አይነት ሰው ብትሆን ነው? አንተና ያንተ መሰሎች ምን አይነት ጭንቅላት ቢኖራችሁ ነው? አሁን እኮ እናንተ ፊደል ቆጥረናል ልትሉት ትችላላችሁ። አሁን እኮ እናንተ የተማርነ ምሁራን ልትሉ ትችላላችሁ። አሁን እኮ ይሄንን የምታደርጉት ሰዎች ብዙ ማህበረሰቦችን እየገነባን ነው ትላላችሁ፣ ትሉ ይሆናል። ማለትም ወይ ተምራችሁ በተሰማራችሁበት ሙያ ማለት ነው። ነገር ግን እናንተ ጭንብል ለብሳችሁ፣ ጭንብላችሁን አጥልቃችሁ እ ሲንግል በመምሰል ፌስቡክ ለፌስቡክ እና ቲክቶክ ለቲክቶክ እየሄዳችሁ የብዙ ህቶቻችንን ልብ የሰበራችሁ የብዙ ህቶቻችንን ህይወት የቀማችሁ ናችሁ። ነገር ግን ከመቶ ፐርሰንት የሚሸወዱት እምኪን አምስት ፐርሰንት አስር ፐርሰንት ሊሆኑ ይችላሉ። ሌላዎቹ ቂል አይደሉም። ምናልባት ፍቅር ልሰጥህ ትችላለች። ምናልባት ወድሻለሁ ስትላት ወድሃለሁ ልትልህ ትችላለች ምናልባት አፈቅርሻለሁ ስትላት አፈቅርሃለሁ ልትል ትችላለች። ምናልባት ንፁህ ፍቅር ልትሰጥ ትችላለች እንጂ አብዛሃኛውን ሴቶች ለአንተ ብር አውጥተው የሚሰጡ ሴቶች ያሉም። ነገር ግን ከመቶ አራት ወይም ደግሞ ከመቶ አምስት ፐርሰንቱ ስለሚያምኗችሁ ነገ ትዳሬ ነው ብሎ ስለሚያምኗችሁ እውነት ስለሚመስላቸው ይጎዳሉ። በጣም እጅግ በጣም ብዙ የተጎዱ እህቶቻችን አሉ። ህይወታቸውን ያጡ፣ ያበዱ፣ ከፎቅ ላይ የተጣሉ እጅግ ብዙ ናቸው። ስለዚህ አሁን እኔ ላስተላልፍ የምፈልገው መልእክቴ በዚህ ጉዳይ ላይ ሁላችንን መስራት ይጠበቅብናል። ባለን ሚዲያ ላይ ማለት ነው። በቲክቶክም ሊሆን ይችላል፣ በፌስቡክም ሊሆን ይችላል፣ በዩቱብም ሊሆን ይችላል፣ በተለያየ ድህረ ገጽ በዚህ ጉዳይ ላይ በደንብ መሰራት አለበት። እኔ ጊዜን አመቻችቼ ካሁን በኋላ በአረብ ሀገር ዙሪያ ላይ ነው የምሰራው። ምክንያቱም የብዙ ህቶቼን ህይወት መታደግ እፈልጋለሁ። ብዙ ህቶቼ ከእንደዚህ አይነት አጉል ከእንደዚህ አይነት ህይወታቸውን አደጋ ላይ ከሚጥል ነገር ላይ ራሳቸውን እንዲጠብቁ፣ ቢያንስ ቢያንስ ከመቶ ሁለት ሴት እንኳ ልታደግ እችላለሁ። ቢያንስ ቢያንስ ሁላችንም እኮ የሆነ ገጠመኝ እኮ ገጥሞነ ሊሆን ይችላል፣ ነገር ግን የዚህን ያክል ቂል አይደለንም። ህይወታችንንም ገንዘባችንንም አሳልፈን የምንሰጥ ብዙዎች አይደለንም። ከመቶ አምስት ፐርሰንት ሊሆኑ ይችላሉ። አሁን ልላቸው የምፈልገው የዚች ልጅ ህይወት አደጋ ላይ ነው። የዚች ልጅ ህይወት ልትታደጉላት ይገባችኋል። ይሄ ልጅዩ መጠየቅ አለበት። እናት የለህም? እህት የለህም? አሁን ያገባህት ምንድናት? አንተ አይንህ እያየ ይሄ ነገር ለአንተ እንደማይደርስብህ ምን እርግጠኛ ነህ? ይቺ ልጅዮ በሰው ሀገር ታንቃ ብትኖር አንተ ምን ጥቅም ታገኛለህ? ምን ጥቅም ታገኛለህ? ስለዚህ አታመልጥም። ሲልህን ታንቀ ሲልህን ታንቀ ገንዘቧን ስምንት ዓመት ሙሉ የለፋችበትን ገንዘቧን አፍንጫህን ተይዘህ ትከፍላታለህ። እስከ ወለድካቸው ልጆች፣ እስከ ባለቤትህ ዋጋህን ታገኛታለህ። ቃል ለምድር ለሰማይ፣ እኛ የአረብ ሀገር ሴቶች አነፋታህም። እኛ የአረብ ሀገር ሴቶች እንዳንተ አይነቱን ዘልዛላ ወንድና እንዳንተ አይነቱን ወሮ በላ ጭምብል አጥልቆ ፌስቡክ ለፌስቡክ የሚተራመስ የሚንዘላዘል ወንድ፣ እመቤቴ ምስክሬ ናት፣ አንለቃችሁም፣ አንፋታችሁም። እመቤቴ ምስክሬ ናት፣ አንፋታችሁም። ባለን ሚዲያ ላይ እንደናንተ አይነቶች ሴቶችን የሚበሉ የሚያጭበረብሩ ወንዶችን እናጋልጣለን ማለት ነው። አሁንም አንተ ስምንት ዓመት ሙሉ ህይወቷን ያበላሸኸው ወንድ ነገር ግን ሴት አግብተህ ልጅ ወልደህ በቪዲዮ አንተ አሻንጉሊት አንተ አሻንጉሊት አንተ አሁን ሰው ነህ አንተ አሁን አሻንጉሊት ና አንተን አቅፋ የምትተኛ ሴት ቱ አንተ አሁን ወንድ ነህ ይህ አሁን የወንድነት አእምሮ ነው ያለው እህታችንን ህይወቷን ለማሳጣት የምትሰራው ስራ ምን አይነት ሊነ ለሚስትህ ለልጆችህስ አቅፋት የምትተኛው ልጆች የወለድካቸውስ አንተ አሻንጉሊት እንዳንተ አይነቱ ወንድን እኔ አሻንጉሊት ነው የምላችሁ። ተንቀሳቃሽ ምስሎች ናችሁ እናንተ። መስሎህ ነው እንጂ አሁን አንተ መስሎ ነው እንጂ እራስን ነው የሸወድከው። እኔ እኮ የሚገርመኝ ወንዶች ሴቶችን በቃ አታለናት፣ በቃኛ። አንዳንድ ሰዎች ማለት ነው አንዳንድ ሰዎች በፍቅር ላይ አብረው ሲኖሩ በቃ በመላመድ አንጻር ሊዋደዱ ይችላሉ። በቃ ስትወደው በቃ ወዳኛሌ ከኔ በላይ አልወደደችህም። ከአንተ በላይ አትወድህም። ከአንተ በላይ ጭራሽ ምንም ደስ አይላትም። ፍቅር የጋራ ነው። ትዳር የጋራ ነው። መኖር ካለባችሁ አብራች ትኖራላችሁ። ካልመሰለ ደግሞ ጥርግ ማለት ትችላለ። ጥርግ ስትል ግን ምናልባት ባዶሁን መእተው ከሆነ ባዶሁን ጥርግ ትላለህ ማለት ነው። ሕይወቷን እንድታመሰቃቅል ማንም አይፈቅድልህም። የእሷን ሕይወት እንድታመሰቃቅል የእሷን ሕይወት እንድታመሰቃቅል ማንም አይፈቅድልህም። ስለዚህ ስምንት ዓመት ሙሉ የለፋችበትን ገንዘቧን አፍንጫ ተይዞ ትከፍላታለህ። አንተ ሚስትህም ልጆችም ዋጋ ይከፍላሉ። አሁን እኛ የምንሰራው እንዳንተና እንዳንተ መሰል ወንዶች ላይ ነው የምንሰራው። ሴቶችን ልታሸማቅቁ፣ ሴቶችን አንገት ልትሰብሩ የማታደርጉት ነገር የለም። ማርያምን በእናንተ አንገቱን የሚደፋ ሰው የለም። በአንዳንድ ወንዶች በአንዳንድ ልክስክስ ወንዶች፣ በቃ አብራችሁ በነበራችሁበት ሰዓት ብዙ ፍቅረኛሞች የሚያደርጉት ነው እኮ ሰው የሚያደርገው። ከፀሐይ በታች እኮ ምንም አዲስ ነገር የለም። በቃ የሆነ ፎቶ ላኪልኝ ራቁትሽን የሆነ ምናምን እንደዛ አድርገው የሚልኩላችሁን ሰዎች በሰላም ሀገር ተነስተው የላኩ ሰዎች ሊኖሩ ይችላሉ። ነገር ግን ከተጣሉ ቁጥር ተነስቶ ይህንን ካላመጣሽ ፖስተዋለሁ። ጅላንፎ፣ ፖስተው ፖስተው ምን አባት ያመጣል? በእንደዚህ አይነት ዙሪያ ላይ የምትሽማቀቁ ሴቶች አትሽማቀቁ። በዚህ ምድር ላይ የተፈጠረ ነገር ነው የምትፈጥሩት እንጂ ምንም የተለየ ነገር የለም። የተለየ አጀንዳ ነገር የለም። ከፀሐይ በታች ወይ ከሰማይ በታች ምንም የተለየ ነገር የለም። ሰው የሚያደርገውን ነገር ነው የምታደርጉትም እ ፈቶ ልከሽልታን ልፖስተው ነው አለ። ፖስተው በዩ በቃ የሆነ ነገር ቪዲዮ አንስቶሻል፣ ፖስተው በዩ ምን አባቱ ያመጣል? ይፖስተው በቃ ይፖስተው። ስለዚህ በእንደዚህ አይነት ምክንያት ሴቶቹን የምታሸማቅቁ ወንዶች እናንተ ታፍሩበታላችሁ። ሴቲቱማ ምን ማታፍርበትም የተለየ ነገር የለም፣ በቃ የተለየ ነገር የለም፣ የተለየ ነገር የለም። ስለዚህ አሁን የምንሰራው በአረብ ሀገር ዙሪያ ላይ ነው፣ በአረብ ሀገር ሴቶች ላይ ነው፣ እህቶቻችንን መታደግ ነው። ቢያንስ ቢያንስ ከመቶ ፐርሰንት ሁለት ሴቶችን መታደግ ደስተኝነት ያደ ደስተኛ ያደርጋል ሁለት ሴቶችን ማትረፍ ማለት ነው። ስለዚህ ሴቶች ደግሞ ልታውቁት የሚገባው ብራችሁን አትስጡ። እወድሻለሁ አለሽ፣ አፈቅርሻለሁ አለሽ፣ እሺ ፍቅር እኮ በገንዘብ አይታመንም፣ ፍቅር እኮ በገንዘብ አይገዛም፣ ፍቅር እኮ የጋራ ነው፣ ትዳር እኮ የጋራ ነው። ከወደደሽ ዝም ብሎ መኖር ይችላል። አምስት ሳንቲ ቢያንስ ቢያንስ ወንድ ሴት ልጅ ሊያፈቅር የሚችለው ሴት ልጅ ሊያስተዳደር የሚችለው የተሟላ ንብረት ሲኖረው ነው፣ ገንዘብ ሲኖረው ነው። በቃ ሴትን ለማግባት የምትፈልገው አንተ በቃ የተሟላ ኢኮኖሚ መኖር አለብህ። በቃ ከእሷ መብለጥ አለብህ በምን በምንም በትምህርት ሊሆን ይችላል፣ በገንዘብ ሊሆን ይችላል። በተለያየ ነገር ቢያንስ ቢያንስ ሴት ልጅ ለማስተዳደር በቃ የበለጠ ንብረት መኖር አለብህ። ይህ ነው ገባችሁ አባባሌ። አንድ ሰው ሴትን ለማግባት የማስተዳደር አቅም ሊኖረው ይገባል በአስተሳሰብ በማህበራዊ በኢኮኖሚያዊ በፖለቲካዊ በተለያየ ኢሹ በተለያየ ነገር ከሴት ልጅ መብለጥ አለበት መብለጥ አለበት። በባዶ ተነስተ ሴት ልጅ ምናምን ብትል ወደዛ፣ ራስን ቀይር መጀመሪያ ራስን ቀይር መጀመሪያ ራስን ለውጥ መጀመሪያ ሸሚዝህን ቀይር መጀመሪያ ልክ ልክ ነው ምነግር ካሁን በኋላ እኔ ሊያማ፣ እውነቷን ነው አንዳንድ ጊዜ የምትናገረው። መድኃኔዓለም ሊያን ደግፋታለሁ ካሁን በኋላ እኔ ወንድ ልጅ በቃ ብር መያዝ አለብህ ይህ ሴት ልጅ ብር አፈር ብሉ አፈር ብሉ በጾሙ ብዙ አናገራችሁኝ በማርያም ስለዚህ ውድና የተከበራችሁ ቻናል የተከታታዮች ላይክ እና ሰብስክራይብ እያደረጋችሁ ይህንን ቻናል በዚህ ጉዳይ ላይ ለወደፊቱ በደንብ መሰራት አለበት ሁላችሁም ስሩበት እንሰራበታለን በቲክቶክም እንሰራለን በቃ ሌላ አጀንዳ የለኝም ከአሁን በኋላ ኔ በሀረብ አገር ዙሪያ ላይ በደንብ መስራት አለብኝ እህቶችን መታደግ አለብኝ አመሰግናለሁኝ ላይክ ሰብስክራይብ ማድረጋችሁን አትርሱ። እንደነዚህ አይነት ወንዶችን እናጋልጣለን። እንደነዚህ አይነት ሴቶች የሚያሸማቀቁ ሴቶችን እራሳቸው እንዲሸማቀቁ ነው የምናደርገው። እኛ ምንም የሚያሸማቀቅ ነገር የለንም። እኛ ፍቅር ነን። ፍቅር መስጠት እንችላለን። ሰው መውደድ እንችላለን። ለተቸገረ መርዳት እንችላለን። አእምሯችን እግዚአብሔር የተመሰገነ ይሁን፣ ሁሉን ነገር አሟልቶ የሰጠንን ሰፋ ከእናንተ እናንተ ከተማራችሁት፣ ለእኛ ስደት አስተምሮናል። እኛ ስደት ኮሌጃችን ነው። እኛ የተመረቅነው በስደት ነው። እናንተ መሞረድ እንችላለን። እናንተ ማስተማር እንችላለን። እኛ እኛ የአረብ ሀገር ሴቶች ማለት ነው። ማርያም ምስክሬ ናት። እናንተን ማስተማር እንችላለን። እናንተን መገንባት እንችላለን። እኛ ህይወት አስተምራናለች። እኛ ስደት አስተምራናለች። ማንም ሊያስተምረን አይችልም። ስለዚህ እዛ እስክርቢቶ እናንተ የሆነ አረ አረዛ አይደል፣ እየተንቀሳቀስክ፣ እሺ፣ እየተንቀሳቀስ በእንደዚህ አይነት ዙሪያ በደንብ እንመጣለን። እራሳችሁ ታፍሩበት አላችሁ፣ እራሳችሁ ማለት ነው ሴቶችን ለማሸማቀቅ የምትሰሩት ስራ፣ ሴቶች በሴቶች ላይ የምታሴሩት ሴራ። አንድ ሰው እኮ ማሰብ አለበት፣ ሁማኒቲ የሚባል ነገር አለ። ቢያንስ ቢያንስ አብራችሁ አሳልፋችኋል፣ እሺ? ገንዘቧንም ብላ ምንንን ብላ እንዴት ቪዲዮ ሰው ቀርጾ በስደት ይልካል። ስምንት አመት ሙሉ አብሯት ለኖረው ሚስቱ በገንዘቧ ላይ ትዳሩን መስርቶ ልጆች የሚወልደው ሰውዬ መሀየም መሀየም፣ ጥረቅ። አመሰግናለሁ። ሰብስክራይብ አድርጉ። ሰብስክራይብ ሳታርጉ እንዳትወጡ።